ሱራ ሶስት አርባ ዘጠኝ ላይ ስለ ኢሳ የሚናገር አለ። እሱን እንዴት ነው ልታስረዳኝ የምትችለው? ስለማረቁ ነው ይቅርታ። ሁለተኛ ደግሞ መጽሐፍ ቅዱስ ነው ከቁርአን የወሰደ ወይስ ቁርአን ነው ከመጽሐፍ ቅዱስ የወሰደ? ይህንስ ብታብራራለ? ምክንያቱም ብዙ የሚያመሳስላቸው ነገሮች አሉ ሶስተኛው ከመሐመድ ነው ቁርአንን ያወረደው። ከቁርአን በፊት ደግሞ ነበሩ ኦሪት፣ ከዚያ ሌሌት ወደ ቁርአን ሊገቡ ቻሉ። እነሱ እንዴት ነው ልታብራራ የምትችለው? ምክንያቱም ከዚያ በፊት ቁርአን አልወረደም። የመጀመሪያው ቁጥር ስንትን ያልከው፣ ሶስት ወርዶ አልካልክስ፣ ማን ማን ይከተል ነበር? አሁን ሳለ ወይ ነው ሶስት፣ ስንትን ያልከው የመጀመሪያ ሶስት አርባ ዘጠኝ

ከማን ዘንድ? ከአላህ ዘንድ የተሰጠው ተአምር ነው። ከራሱ አይደለም። አንደኛ ምን መሆኑን ገለጸ፣ ከአላህ። እነዚህ ተአምራቶች ዘንድ ከማን ነው? ለኩም እኔ ከጭቃ የወፍ ቅርጽን እሰራላችኋለሁ ወይንም ደግሞ እፈጥርላችኋለሁኝ አለ። ምንድን ነው የሚሰራው ወይንም የሚፈጥረው? የወፍ ቅርጽ፣ ወፍን አይደለም። ብዙ ጊዜ እዚህን ህናንቀጽ ይዙና ወፍን እፈጥሯል ሌሏችኋለሁ ወፍን እፈጥሯል የሚል የለም። እዚህ ጋር ከጭቃ የወፍን ቅርጽ እያለ ነው እየተናገረ ያለው ሌሏችኋለሁ አለ። ልክ እኔ እናንተ ከጭቃ የወፍ ቅርጽ እንሰራለን አይደለ? ይህ ነው ፈጠረ የሚለው ነገር ካደናገራችሁ እንደ አረብኛ አገላለጽ

ቅርጽ የሚሰሩ ሰዎች የሚቀርጹ ሰዎች እነዚህ ሰዎች የተንሳኤ ቀን የፈጠራችኋቸውን ፍጥሮች ነፍስ ዝሩባቸው ይባላሉ አሉ። ምን ብለው ገለጻቸው መጀመሪያ የሚቀርጿቸው አሉ። ከዛ ምናሉ የፈጠራችኋቸውን ይባላሉ አለ። ለመሆኑ ስዕልን የሚቀርጽ ሰው ፈጣሪ ነው እንዴ? አይደለም። ግን እንደ አረበኛ ምን ተብሎ ይገለጻል? ፈጠረ ተብሎ ይገለጻል። ይሄ ችግር የለውም። ከቁርኣንም ማስረጃ ልስጣችሁ ኢብራሂም አለይሂ ሰላም ጣዖት የሚቀርጹ ሰዎችን ጣዖት አለ አለ ለምሳሌ ሐውልት ምናምን ቀርጾ የሚያመልኩ እነዚህን ጻድቅ ነው ወቅዱስ ነው ብለው የሚያስቧቸውን እነዛን የሚቀርጹ ሰዎችን ኢብራሂም ምን አላቸው? ፈጠራችሁ ብሎ ገለጻቸው። ተመልከቱ፣ ምን አድርገው ነው ሰርተዋቸው ነው። ስለዚህ የሰራና የቀረ ጸዳ ካልፈጠረ ብሎ የመግለጽ ሁኔታ አለ። ገብታችኋል? እየት ይገኛል ይ ከተባለ በሱረቱል አንከቡት ላይ ኢብራሂም ዓለይሂ ሰላም ምን ይላል? ለህዝቦቹ ሲናገራቸው ኢነማ ተዕቡዱነ ሚን ዱኒላህ አውሳነን ወተክልቁነ ኢፍካ ጣዖቶችን እናንተ ታመልካላችሁ ካላቸው በኋላ፣ እናንተ ካላችሁ የምታመልኳቸው ጣዖቶች ናቸው ካለ በኋላ ከዚያ በኋላ እነሱንም ትፈጥራላችሁ እያለ ገለጻቸው። ስለዚህ ፈጠረ ብለው መገለጹ ሰራ ለማለት ነው። ታዲያ ምንድነው መሲሆ የሰራው ወይም የፈጠረው ከተባለ እዚህ ቦታ ላይ ከጭቃ የወፍ ቅርጽ ነው። ከዚያ በኋላ ምን አለ? ፈአንፍኩ ፊህ፣ በእርሷም ላይ እፍልባት አለሁ። ፈተኩኑ ጠይረን ቢእድኒላህ፣ በአላህ ፍቃድ በራሪ ወፍ ትሆናለች። በራሪ ወፍ የመሆኗ ስራ ማን ነው? በአላህ ፍቃድ ነው እሱ ብሎ ተናገረ። ወኡብሪኡ ልአክምሃ፣ መናገር የተሳናቸውን ሰዎች እፈጉሳለሁኝ አለ በተፈጥሮ ሰዎች መናገር የማይችሉ ድዳዎች አሉ አይደለም። እነዚያን እፈውሳችኋለሁ አለ። በማን ፍቃድ? ወልአብረሷ ቀጥሎ ለምጽ ያለባቸውን እፈውሳለሁ ብኢዝኒላህ በአላህ ፍቃድ አላቸው። በእያንዳንዱ ስራው ላይ እንዳለ በአላህ ፍቃድ እያለ ያሳውቃል። መሲሁ ለምን ከራሱ ነው ይህን የሰራው ብለው ወደ እርሱ እንዳያስጠጉበት ከአነሁ የተከለሙ ን እትባዕህ ለዚነ የእቱነ ባዕድ ከዚያ በኋላ ስለሚመጡ ተከታዮች ሁሉ የሚናገር ሁላ ነው ይመስለው ራሱን የሰራው ብለው እንደሚናገሩበት እያወቀ ሁላ ይመስላል። አላህ ያሳወቀው ማለት ነው። ምክንያቱም በአላህ ፍቃድ በአላህ ፍቃድ እያለ ሁሉ ተአምር ይገልጻል ማለት ነው። ከዛ ቀጥሎ ምን አለ? ወኡሕይል ሞታ ቢኢዝኒላህ ሙታንን የማስነሳለሁ በአላህ ፍቃድ አለ። ከዛ ቀጥሎ ምን አለ? ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም ወደፊት የምትበሉትንና ቤታችሁ የምታከማቹትን ምግብ እነግራችኋለሁ አላቸው። እንግዲህ አንድ ሰው ፊት ቆሞ መሲሁ ኢሳ አለይሂ ሰላም ለላ ተሰጠው ተአምር ምንድነው? አንድ ሰው ፊት ቆሞ እቤትህ መሳህ ምንድነው የምትበላ ሰው ልጅ፣ ያንን ይነግራቸዋል። ወጣሽ አላራ ይሄን ተአምር ተሰጥቷል። ልክ እንዲሁ ጉድጓድ ውስጥ የደበቃችሁት ሊኖር ይችላል። ያንንም ልክ እንዲሁ ያውቃል። አላህ ሱብሃነሁ ወተዓላ ይሄንን አሳውቆታል። ለእናንተ በዚህ ውስጥ ተአምር አለላችሁ፣ ሙእሚኒን አማኞች እንደሆናችሁ

የእኔም ጌታ የእናንተም ጌታ እርሱ አላህ ነው እርሱን በብቸኝነት ተገዙት ይህ ነው ቀጥተኛው መንገድ አላቸው ይላል ተመልከቱ መሲሁ ከዚህ ሁሉ ተአምራት በስተጀርባ ምንድን ነው አንድና ብቸኛ የሆነውን ጌታን ጌታችሁን አላህን ተገዙ እያለ ሊሰጥካቸው ነው የመጣ ይሄ ነው ትዕዛዙ እሺ እኔ ያልኩ ለምን መሰለህ? እሱ ከዚህ ላይ ያንተ ያብራራኸው ጥሩ ነው፣ ግን እሱ እንዳልተፈጠረ ነው እየተናገረ ያለው። ከጌታዬ ዘንድ መጠ ነው እያለ ያለው ገብቶሃል? እንዳልተፈጠረት ነበር የነበረው ከማርያም ከመምጣቱ በፊት እንዳልተፈጠረ የሚለው ቃል እሱ ጋር ያገኝ ከጌታዬ ዘንድ መጠ ነው ጌታዬ ዘንድ መጠ ሆነው እያለ ያለው እሱን እናወራለን። ፈጠረ የሚለውን ከየት ነው ያገኘኸው? የሚያሳየኝ ነው እንጂ እኮ የለም። ክሱ ላይ እንደዚያ ሚል የለም፣ ግን ከጌታ ዘንድ የለም የለም፣ እንደዚያ ሚል ከጌታ ዘንድ መጣሁ። እንዲህ ካለ ደግሞ እንዳልተፈጠረ አሳይም ወይ ኔ ጥያቄ ጥያቄ ከሆነ ለመለሰና ከጌታዎቸው ዘንድ በእነዚህ ተአምራቶች መጣሁላቸው ነው የሚ አምራቶቹ ከአላህ ዘንድ እንደሆኑ እየተናገረ ነው ምል በእነዚህ ተአምራቶች ከጌታቸው ዘንድ መጣሁላቸው ሲል ጊዜ በእነዚህ ተአምራቶች ብሎ ተአምራቱን አስጠግቶ ተናገረ። እኔ ከአላህ ዘንድ ነኝ የመጣሁት እያለ አይደለም፣ እሱ በእነዚህ ተአምራቶች እያለ ይናገራል። እዚህ ላይ ተው ከሆነ ረሱለን ኢላ በኒ እስራኤል ወደ እስራኤል ልጆች የተላኩኝ መልእክተኛ ከሚለው በኋላ ቀድ ጅእትኩም ቢአየት ሚን ረቢኩም ቢአየቱን አያ በእነዚህ ተአምራቶች ከጌታቸው ዘንድ መጠረባቸው እያለ ተአምራቶቹ ከአላህ ዘንድ የተሰጡት እንደሆነ እየተናገረ ነው። አውዱም ላይ በደንብ ያስረዳሃል። ወረድ ብሎ ከአላህ ከአላህ ከአላህ እያለ ሁሉንም ተአምር እንዳለ ይናገራታል። ይህን ያስራል። እሺ እሺ እሺ፣ ሌላኛው ጥያቄ ምንድነው? መጽሐፍ ቅዱስና መጽሐፍ ቅዱስና ቁርአን ያለው ልዩነት እንዴት ነው? ብዙ ጊዜ አሁን የዮሴፍንም የዮሴፍንም ታሪካን የሚያለው ቁርአን ላይ ያለ መጽሐፍ ቅዱስ ላይም አለ። ምናልባትስ እንዴት ነው? ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄንን ከየት ነው? ቅድም እርሳቸው ናቸው ወይዘይመትቱና አስተሰብች ነበር አይደል? የት መጣ? የመጣው ከነቢዩ ስ ላ ስለም መስላችኋል ብዙ ሰዎች ግን ስህተት ነው። ይሄ የመጣው ከማን ነው ከተባለ አምላካችን ከአላህ ዘንድ ነው። እርሳቸው ከሰው ወስደውት እንደሆነ ተብሎ በጊዜው ተወንጅለው ነበር። የሚገርማችሁ በቁርአን አለ

ከዚህ ጊዜ ጀምሮ ነው የሚያውቀው ተብሎ አይገለጽም። አምላክ ከመለኮታዊ ባህርያቶች አንደኛው እውቀት ነው። እውቀቱ ደግሞ ስላለፈውም ስለሚመጣውም ነው ያለው። እውቀት እንዲህ እንደሆነ ራሱ ሲነግረም ይላል ያዕለሙ ማ በይን አይዲህም ወማ ከልፈሁም ይላል። ስለ ፍጥረታቶች የኋላቸውንም የፊታቸውንም ሁሉ አውቃለሁ እያለ

በሌላ ቦታ ላይ በመንፈስ ቅዱስ መሬት እያለ ቃል በቃል ይገልጸዋል። ቁርአን ምን ይላል? ምን ይላል? ቁል ነዘለሁ ሩሑ ልቁዱስ ምን ረቢከ ብልሐቅ፣ ይህን ቁርአን በእውነት ከጌታቸው ዘንድ መንፈስ ቅዱስ አወረዶ በላቸው እያለ ይናገራል። ያ ነው። ስለዚህ እነዚያም ያለፉትን የነቢያት ሁሉ ታሪክ የሚነግራቸው አምላክ አላ ስብሃተዓላ ነው። ያ ደግሞ አንድን ነቢይ ስልህ ጊዜ ለዚህ ነቢይ ስላለፈው ታሪክ ሊነግረው ይችላል ቀጣይ ነቢይ ሲመጣ ደግሞ በዚያ ላይ ደግሞ ስላለፈው ይነግረዋል ይሄ አንድ ነገር ነው ለምሳሌ ሙሴን ሲያስነሳ ጊዜ ስለና አብርሃም ይነግረዋል እንደ ሙሴ በዚያ ዘመን ኑሮ ነበር ወይ ብለን ስንጠይቅ አይደለም በፍጹም ታዲያ እንዴት ተናገረ ስለና አብርሃም መጽሐፉ ላይ ስንል ጊዜ አምላክ ነው የገለጠለት። አምላክ ደግሞ ጊዜ የሚገድበው አይደለም። ከዚያ በኋላ ደግሞ ሌሎች ነብያቶች ይመጣሉ እና ዳዊት ይመጣ። ዳዊትን ደግሞ ሲያናግረው አምላክ ስለነ ሙሴ ስለ እነ አብርሃም ሌላ ይደግምለታል። ዳዊት ኮርጆ ነው ከነ ሙሴ ማለት ነው? ምክንያቱም ሙሴ ላይ ያለው መጽሐፍ ላይ ስንሄድ ጊዜ ስለ አብርሃም እናገኛለን፣ ዳዊትም ላይ ስለ አብርሃም እናገኛለን። ኮርጆ ነው? አይደለም በፍጹም። ለዚህም አምላክ ስለገለጠለት ነው። አምላክ የተለያየ ነብያትን ባስነሳ ጊዜ በየጊዜው ለአንዱ የነገረው ለሌላኛው የነገር ነገረ። ስለዚህ ነቢ ሰለላሁ ዓለይሂ ወሰለም ባስነሳ ጊዜ ስላለፉት ነብያት ታሪክ እንዳለ ነገራቸው። ያን ሁላቸው ዳዊትና ሙሴ በመሰረቱ እንዳልከው ልክ ሙሴ ነው የመጀመሪያው ፀሐፊ። ዳዊት ግን የሙሴን መቼም ያውቅ ነበረ የሚያውቀውን ነው የሚናገረውም። ይሄ ግን እንትን ይሄ እስልምናን ያስተማረ ከነቢይ አለ ወይ ነው? ካለስ በእነሱ ጊዜ ከተጻፈስ ቢታይ ነው። አሁን እኮ ለምን መሰለህ፣ እኔ አሁን ግራ የገባኝ ሙሐመድ ነው አሁን ሁሉ እንደዚህ አድርጎ ከጌታዬ ዘንድ መጣ ብሎ የተናገረው ዳዊት ስላነበበ ነው እንጂ የተናገረው እንጂ አምላክ ገልጦለት አይደለም ነበር ማለት ነው። አይደለም። ከሱም የተረዳው አለ ነው፣ እያንዳንዱ ከሱም የተረዳው አለ። መጽሐፍ ቅዱስም አምላክ ገልጦለት ነው ለዳዊት የተናገረው፣ ከሙሴ ወይንስ፣ ሳንብቡ ከሙሴ ኮርጆ ነው የጻፈው ዳዊት? አይደለም እያልኩ ያለው እንደሱ አይደለም። ከሁለት አንድ ነው መልስ እያልኩኝ ያለው የሙሴን ያነባል እየነገርኩ ያለው እንደሱ አይደለም። ይሄ ለመማማር እንጂ እንዲህ ለመመሻሸት ባይሆን ጥሩ ነው። ሁለት ቃላት ምረጥ ማለት ሌላ ነገር ነው። የበሸከው አይደለም። አንዴ ዳዊት የጻፈው መሰረት አድርጎ ነው አምላክ ገልጦለት ነው የጻፈው ወይንስ ከሙሴ መጽሐፍ ኮርጆ ነው የጻፈው? አምላክ ገልጦለት ነው የጻፈው ዳዊት ወይንስ ከሙሴ መጽሐፍ ኮርጆ ነው ገልጾለት ጽፏል። በጫምቱ ስለዚህ፣ አምላክ አንተ አባባል እኮ የሙሴን መጽሐፍ አያውቃቸውም እያልከኝ እኮ ነው። የሙሴን መጽሐፍ አያውቃቸውም እያልከ ነው። ያውቃቸዋል፣ ያውቃቸዋል። ያወቀው ደግሞ ይናገራል። ምክንያቱ ስለማወቅ አይደለም ጥያቄ፣ ስለ መጽሐፍ ነው ጥያቄ። ስለዚህ ዳዊት የጻፈው አምላክ ገልጦለት ነው እንጂ ከሙሴ መጽሐፍ ኮርጃ አይደለም፣ በዚህ ተስማማ። አይደለም እኔ በዚህ እንትን አይደለም። እሱ የተናገረው ቢኖር እንኳን ማለት ነው ከሙሴ ያነበበውን እንትን ሊል ይችላል። እንዲህ ይሆናል የሚጠቅመውን ሊወስድና ሊናገር ይችላል ለህዝቡ። አሁን አጋጣሚ ሐዋርያት ከዳዊት ከምናምን የወሰ እንትን ያሉት አለ። ያነበቡትን እሱ ነው ቁረጃ ብሎ ማለት ነው አሁን ማለት የአዲስ ኪዳን ባለቤቶች የኮረጁት ነው። እንዴት እንደሆን ታውቃለህ? ኮራጆች ማለት የአዲስ ኪዳን ጸሐፊዎች ናቸው። አሁን ላስረዳህ። ከአንድ መጽሐፍ ሲኮረጅ ጊዜ እኔ ከዚህ መጽሐፍ አመጣሁኝ ብሎ ይነግርሃል። ብና ነቢዩ ሙሐመድ ሰለላሁ አለይህ ወሰለም፣ ለምሳሌ ከአዲስ ኪዳን ባለቤቶች እነ ማትዎስ እንዳለ እነ ጳውሎስም ሁላቸውም ከእያንዳንዳቸው ምሳሌ ልሰጥህ እችላለሁ። እንዲ ብሎ እንደተጻፈ ከመጽሐፉ እያሉ ብ እየኩረጁ እያመጡ ይጽፋሉ። ይህ ነው ኩረጃ ማለት። እንዲህ ተብሎ እንደተጻፈ ኢየሱስ ሳይቀር እየኩረጀ ይናገራል። የተማሩትን ነው እንደሱ አይደለም፣ ያነበቡትን ነው የጻፉት የሚጠቅመውን ነው የጻፉት እንጂ ኩረጃ አይደለም። ኩረጃ ብሎ ማለት እንትናንትና መጽሐፍ ላይ እንዲተ ብሎ እንደተጻፈ ብሎ የሚጽፍላ አካል ነው ። ይሄ ደግሞ የአዲስ ኪዳን ጸሐፊዎች ባለቤት ነው ነው የጻፉት። ነቢያችን ሙሐመድ ለ ላሁ ሰለም አንዲት አንቀጽ እንድትሰጠ ይፈልጋለሁኝ። እንዲተ ብሎ እንደተጻፈ ላይ ብሎ የተናገሩት ከአንድ መጽሐፍ የኮረጁበት እንስጠኝ ያ እና የመጽሐፍ ቅዱስ ቃላትን ተኔታ የታመቱ ቁርአን የተገኘ ንገረኝ እስኪ እንደዚ ከተጎረጀም ከተባለ የተገኘ ይህንን እስኪ መረጃ ስጠኝ። በጣም ጥሩ ከመጽሐፍ ቅዱስ የሆነ እኔ ያለብያ ያለበኩትም እኮ ነው የምነግርህ የእሱን በጣም የሱን ታሪክ የነብያቶችን ታሪክ እንዴት አወቀ በል እንጂ ከዚህ መጽሐፍ ከዚህ መጽሐፍ ኮርጆ ካልክ ማስረጃ ትጠየቃለህ ከዚህ መጽሐፍ እንደ ኮርጆ የተናገሩበት ካለ የለም አታገኙ አዳም ጥባክ እየተጨረሰ የአብርሃም የዮሴፍ ታሪክ እንዴት ሊገጣጠምና እንዴት ሊገኝ ይችላል የሚለውን አላስተውል አላወቀ እሱ ነው

ወደ ኖህና ከእርሱ በኋላ ስለ ወደ ላኳቸው ነቢያቶች ስገልጥላቸው የነበርኩት አምላክ እነሆ ዛሬ ለአንተም እየገለጥኩልህነ ይላቸዋል አይሃርና። ስለዚህ ለእነዚያ ነቢያቶች ሲገልጥና ሲናገር የነበረው ራሱ ዛሬ ነው ለነቢ ስ ላ ሰለም የሚገለጠላቸው። ለዚያ ነው እነዚህ መጽሐፍቶች ከአምላካችን ከአላህ ስብሐኑ ተዓላ ዘንድ ነበሩ ብለን እናምናለን። መሰረታቸው ዛሬ ላይ ግን የሰው እጆች ገቡባቸውና እነዚያን በረዟቸው ሞተ። ለዚያ ነው አንዳንድ እውነታዎች እንዳሉ ቁርአን ያጸድቃልኩ፣ ሙሰድቀን ሊማ በይነ ደይህ ይላል። ከእርሱ በፊት የነበሩትን የሚያረጋግጥ እያለ ይናገራል ቁርአን ላይ ከሆነ ምናልባት ወርዳ አልመሰለም እና፣ ይሄ ነው መመሳሰሉ። ነገር ግን በዚያ ላይ በርዘዋቸዋል። በርዘዋቸዋል የሚላቸውን ደግሞ ቁርአን ያስተካክላቸዋል። የሚገርማቸው ክርስቲያኖች ለምሳሌ አንዳንድ ታሪኮችን ላንሳላችሁ። ለምሳሌ አከ ሃሩን የሚባል ነቢይ እንዳለ መጽሐፍ ቅዱስ ይናገራል።

ሃሮንም ነቢይ ያደረግኩት እያለ አላህ ቃል በቃል ይናገራል። ጥሩ እዚህ ጋር ተስማማ። ስለዚህ አምላክ አላህ ስብሓነው ተዓላ ሌላ ታሪክን ይናገራል ቁርአን ላይ እያነጻጸ እኮ እንደነገራችሁ ነው። የትኛው እውነታውን ያለውን እውነቱን ይገልጽልንና፣ ቁርአን የተጨመሩትን የተበረዙትን ደግሞ ያስተካክላቸዋል። ከዚያ በኋላ እንደምታውቁት ክርስቲያኖች መጽሐፋችሁ ላይ ኦሪት ዘጸአት ምዕራፍ 32 ከቁጥር አንስት ሄዱ አንድ ታሪክ ታገኛላቸው። እርሱ ምንድነው? ሙሴ አምላኩን ለማናገር በሄደበት ጊዜ በሲና ተራራ ለአርባ ሌሊት ቻል የዛን የምን አደረገ ከተባለ ሀሮንን ወንድምን አደራ በህዝቦች ላይ አንተ ተተኪ ሆነኝ ጠብቅልኝ ብሎ ሂሯል አለ። እዚህም ጋር ድረስ እንስማማለን። ጥሩ አላህም በቁርአን ላይ ይሄን ይናገራል። ሙሴም ለወንድሙ ለሃሮን አደራ በህዝቦች ላይ ተተኪ ሆነን ሊጠብቃቸው እያለ እንደተናገረ ይነግረናል አንድ እነዚህ ሲያወርዳቸው የነበረው አምላክ አላህ ራሱ ነው ታቸ ከዚያ በኋላ ግን መጽሐፍ ቅዱስ ምን ያደረገ መሰላችሁ ለእስራኤላዊያን ሰዎች የወይፈን የጥጃ ጣዖትን ማንሰራ ብሎ ተናገረ መጽሐፍ ቅዱስ ሃሮን ሰራ ብሎ ተናገረ እስራኤላዊያኖች የሚንቀሳቀሱ አማልክትን ስራልን ብለው በጠየቁት ጊዜ ሀሮን እሺ አላቸው ይለናል መጽሐፍ ቅዱስ እሺ ከጆሮዎቻችሁ ከእጆቻችሁ ከአንገታችሁ የለበሳችኋቸውን ወርቆችና ብሮች ጌጣጌጦች አውልቃችሁ ስጡኛል ሃሮን አቀለጠ የወይፈንም ጣዖት አደረገው ከዚያም ከግብፅ ሀገር ያስወጣ አምላክ ይሄ ነው የእስራኤል ህዝብ ብሎ ሰጣቸው። ለእስራኤላውያኖች ማን ሰራው አለ መጽሐፍ ቅዱስ፣ ሃሮን ነው አለ። አላህ በቁርአን ላይ ይሄንን ስህተት እንደሆነ ገለጸ። ይሄ ታላቅ ነብይ በፍጹም አልሰራም ብሎ ተናገረ። ማን ነው የሰራው? ሳሚሬ የተባለ ሰው ነው አለ። ውሸት እያሉ ነው ክርስቲያኖች። መጽሐፍ ቅዱስ ላይ ላሳያቸው። እሺ አይደለ? እነዚህን የተበረዘትን አላህ ሱብሓነሁ ወተዓላ በዚህ በታላቅ ነብይ ላይ የተዋሸውን ውሸት ያርመዋል፣ ያስተካክላል። ላሳያቸው፣ ታሪኩ መጽሐፍ ቅዱስ ላይ። እኔ ከራሴ አንዳች አልናገርም እንዳነበብ እናገራለሁ። ንግግር ቅን ነው በማስረጃ እንጃ ለማስረጃ እናገር የተናገርኩት ሁ ላሳያቸው። ይሄ እንደ ምሳሌ ነው። ሌላም እያንዳንዱ ነብያት የተነሱት ላይ ውሸት እያላቸው ውሸት አላውራ ሙሉ አሳያቸው። መጀመሪያ ነብይ እንደሆነ ላሳያቸው። ከዚ የተናገርኩት ሙሉ ታሪክ ላሳያቸው። ይሄው የገዛ መጽሐፋችሁ ምዕራፍ ሰባት ላይ ነብይ መሆኑን እንመልከት መጀመሪያ ምን ይላል እግዚአብሔር ሙሴን አለው ይላል ይ እኔ ለፈርዖን እንዳምላክ አድርጌሃለሁ፣ ወንድምህንም አሮን ነቢይ ይሆንልሃል አለ። ስለዚህ አሮን ነቢይ ነው። ኦሪት ዘጸአት ምዕራፍ 32 ላይ እንግባ። ያውና 32 ተመልከቱ። አሁን የነገርኳችሁ ታሪክ ምን ይላል? ህዝቡም ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተህ በፊታችን የሚሄዱ አማልክት ስራልን አሉት። ተመልከቱ፣ እስራኤላውያኖች አሮንን አምላክ ስራልን አሉት። ከዛ ምን አደረገ አሮን? አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁ ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ወርቅ አምጡ አላቸው። አያችሁ አሮን ህዝቡም ሁሉ በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከዚያስ ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ፣ እነዚህ ከግብፅ ምድር ያወጡህ አማልክትህ ናቸው አላቸው። ስለዚህ ያንን ወይፈን ጥጃ የሰራው ማን ነው? ይለናል መጽሐፍ ቅዱስ፣ ሃሩን ነው ይለናል። ያጀማ ጀማ ነቢዩላህ ሃሩን የአላህ ነቢይ። ተመልከቱ ምን አደረገ? ጣዖትን ሰራ ለሰዎች እያለ ነው ነቢይ የሆነው ለህዝቡ ይሄ ነው፣ ጣዖትን ጣዖትን ሰርቶ አምላክ ነው ብሎ ሰጣቸው። ያጀማ ይሄ ነው አምላክ ያላቸው ተመልከቱ። አላህ ይሄንን አረመው። በቁርአን ላይ ሳሜሪ የተባለ ሰው ነው እኔ ሰራው አለ። አሁን ቁርአን ላይ ምን እንዳለ ተመልከቱ ላሳያችሁ ቃል በቃል ይሄን ታሪክ ታዲያ ቁርአን የነቢያቶችን ክብር ሊጠብቅ የመጣ መጽሐፍ፣ በነቢያቶች ላይ የተዋሸና የተቀጠፈው ጣዖትን እንደሰሩ ነቢያት ይገልጻል መጽሐፍ ቅዱስ። ነገር ግን አላህ ስብሐነሁ ወተዓላ በቁርአን ላይ እነዚህ ነቢያቶች በፍጹም እንዳልሰሩ ማን የሰራው ይለናል፣ ሳሚሬ የተባለ ሰው የሰራው፣ ሳሚሬ የተባለ ሰው የሰራው ይለናል። ሃሩን ታዲያ ምን ብሏቸው ነበር? በዚያን ጊዜ ተው ጌታችሁን አላህን አዛኙን አምላካችሁን ፍሩ እያለ እንዳሁን ገስጿቸዋል።

ተመልከቱ፣ ማነው ያሳታቸው? ሳምራዊውም አሳታቸው ይላል። ማነው ያሳታቸው? ሳምራዊውም አሳታቸው። ከዚያ ቀጥሎ ምን ይላል? ሙሳም ወደ ሰዎቹ የተቆጣ ያዘነ ሆኖ ተመለሰ። ወደ ህዝቦቹ ህዝቦቹ ሆይ ጌታችሁ መልካም ተስፋን አልቀጠራችሁም ምነ ቀጠሮ በእናንተ ላይ ረዘምባችሁ ሆነ ወይንስ በእናንተ ላይ ከጌታችሁ ቅጣት ሊወርድባችሁ ፈለጋችሁና ቀጠሮ ይናፈረሳችሁ አላቸው። ከዚያ ምን አሉ ቀጠሮህን በፈቃዳችን አልጣስንም እኛ ግን ከህዝቦቹ ጌጥ ሸክሞችን ተጫን በእሳት ላይ ጣልናትም ሳምራዊም እንደዚሁ ጣል አሉት ማን ሳምራዊ ሰው ያ ሳምራዊ ምን አደረገ? ለእነርሱም አካል የሆነ ጥጃን ለእነርሱ መጓጓሪያ ያለው ወይንም መጮህ ያለ አወጣላቸው ይላል። ማን ሳምራዊ። ተከታዮቹ ይህ አምላካችሁ የሙሳም አምላክ ነው ግን ረሳው አሉም ይላል። ተመልከቱ፣ ህዝቦቹ ያንን ተናገሩ። ሐሮን ምን እንዳላቸው ይነግረናል። አላህ ወደ እነሱ ንግግርን የማይመልስ ለእነርሱም ጉዳትን ጥቅምን የማይችል መሆኑን አያዩ? ምን አለ? ያ ማለት የሰሩት ጣዖት ንግግራቸውን እንኳን መመለስ አይችልም። አላ አምላካችን አላ ወደ እነሱ ንግግር መመለስ አይችልም። ምክንያቱም ቀርጸው ነው የሳሉት። ጉዳትንም ሆነ ጥቅምንም አይችልም ለነርሱ ማድረግ አለ። ሃሩን ታዲያ ምን አድርጎ ነበር ይለናል። አምላካችን አላህ ሃሩንን እዚህ ጋር ጸዶ፣ አምላካችን አላህ ያ መጽሐፍ ከዋሸበትና ከቀጠፈበት ነገር አነጸው። ምን ብሎ ገለጸው? ሃሩንም ከዚህ በፊት በእርግጥ አላቸው። ሃሩን ምን አላቸው? ህዝቦቼ ሆይ ይህ በእርሱ የተሞከራችሁበት ብቻ ነው። ጌታችሁም አራህማን ነው ጌታችሁ አላህ ነው እያለ ሰብካቸው። ተከተሉኝም ትእዛዜንም ስሙ አላቸው። ህዝቦቹ ግን እንቢ ብለውታል። ሙሳ ወደ እኛ እስከሚመጣ እስከሚመለስ በእርሱን እርሱን ከመገዛት ላይ ሙሴ እስኪበጣ ድረስ ይሄንን ወይፈን ከመገዛት አንሰዎች እንዳጠቃላይ ሙሴም ብሏቸዋል አንዱ አምላካቸው ነው አምላካቸው አላህ ነው፣ እሱን አምልኩ እንጂ በፍጹም ይሄ ስህተት ነው ብሏቸዋል። እንደ አጠቃላይ ይህን ታሪክ ሄደን ስናየው መጽሐፍ ቅዱስ ላይ የታላቅ ነቢይ ሐሩን ለእስራኤላውያን ሰዎች ጣዖትን የሰራላቸው አምላካቸው ነው ብሎ የሰጣቸው እሱ እንደሆነ ይነግረናል ማለት ነው። ጌታቸው ይሄ ነው ነገር ግን አላህ ሱብሐነሁ ወተዓላ ይህን ታሪኩን አጸዳለት። ሐሩን በፍጹም ይሄንን አላደረገም ማለት ነው እሽከራ የሜትን